ሞት ሞት ከሚል ወስዋስ አላህ ይጠብቃችሁ። በሰላም እንደወጣችሁ በሰላም ለሀገራችሁ ያብቃችሁ። እቺ እህታችን እንግዲህ ከነጌ ወዳ ስለምሞት ቲክቶኬ ደግሞ ከሞትኩ በኋላ ፎሎወሩ መቶ ሺ ስለሚገባ የሚፈልግ ሰው ካለ ይረከበኝ ብላ ነበር። በተናገረችው ቀን ግን ደግሞ ልጅቷ ሞታለች ማለት ነው። እህቶቼ እባካችሁ ምንም አይነት ችግር ውስጥ ብትሆኑ ለሞት የሚዳርግን አንዳችም ነገር የለም። ችግር ያልፋል። የማያልፍ ነገር የለም። አግኝቶ ማጣትም ሊያጋጥማችሁ ይችላል። እቺ ልጅ ጠፍታ ነበር ምሰራው ብዙ ጊዜ ቪዲዮ ላይ ታለቅስ ነበረ። ብዙ ጊዜ ስራ ፈታ ነበር ቁጭ አለችው። አሁን ላይ ሳየው ነው ቪዲዮ ይንም የተረዳሁት። ግን በዙሪያዋ ብዙ ሰው ነበራት፣ ስትቸገር፣ ስታለቅስ። ግን ማንም ሰው ቀርቦ ምንድነው የቸገረች ችግርሽ ምንድነው አላላትም። እውነትም ስትሞት፣ ጓደኞቿ የእውነት አደረግሽው ወይ የእውነት አደረግሽው ወይ እያሉ ጓደኞቿ ይፖስቷታል ማለት ነው። የት ነበሩ ጓደኞቿ? እሷ ምንድን ያለችው ታዲያ? ከሞትኩ በኋላ ቪዲዮዬ ቫይራል ስለሚወጣ መቶ ሺህ ስለሚገባ የሚረከበኝ ሰው ካለ ሀይ በላይ ነበር ያለችው። እንዳለችውም አሁን ስትሞት ቪዲዮው እኔ ጋር መጣ ማለት ነው። ቲክቶክ ላይ ሰው በጣም ቫይራል ስላወጣው አየሁት። ቪዲዮ አያችሁ? ከጎኗ የነበሩ እህቶች፣ ጓደኞቿ ዛሬ ፎቶዋ ለጥፈው እንደሚያለቅሱ። የኢትዮጵያ ሕዝብ ደግሞ ስትሞቱ እንደሆነ መርዳት የሚፈልገው ልጅቷ ቀድማ ታውቃለች። ቀድሞ እንደዚህ ከሆኑ ሰዎች ተረድታለች ማለት ነው። ሌላችሁ የምችለው ግን ምንድን ነው መሰላችሁ? ራሳቸው አታጥፉ፣ ወላሂ ራሳቸው አታጥፉ፣ ችግር ያልፋል። ለምሳሌ አሁን ላይ በጣም በርካታ እህቶች ራሳቸውን እያጠፉ ነው። ለምንድን ነው ራሳቸው የሚያጠፉት? ቤተሰብ ይረዱ ይረዱ ይረዱ ይረዱ ይደክማቸዋል። ከዛ በኋላ ደግሞ ምንድን ነው ያመጡት መፍትሄ? ኮሜንት ላይ የውት ምንድን ነው እንዴት ተሳካለሽ? እንዴት አቅሙ አገኘሽ? እኔም እንዳንቺ አቅሙ በኖረኝ እንዴ ራሴን ባጠፋው ራሴን ማጥፋት በቻልኩ፣ እያሉ ይኮሙታል። ለምን ብለሽ ነው እራስች የምታጠፊ? ገና ወጣት እኮነች ማሬ እንዴ ሀተ ብትጃጂ ብታረጂ፣ ለምን ራስሽን ማጥፋት ትመኛለሽ? አትመኙ። ምንም ችግር ውስጥ ብትሆን፣ ወላ እኔ ምስክር ነኝ። ችግር ያልፋል። ችግር ያልፋል ማሬ፣ ችግር ያልፋል። ወላ ችግር ያልፋል። ለእናታችሁ አታዝኑ። ለእናታችሁ እናት ብቻ ናት እየተቃጠለች በአንድ ልጇ እየተቃጠለች ገደል የምትገባው ሞቷን የምታቀርበው እናት ብቻ ናት በዙሪያሽ ያሉ ሰዎች ቢሆኑ ባልሽ ቢሆን ፍቅረኛሽ ቢሆን ማንም ሰው ቢሆን ይቆማል ቆሞ እየሄደ የነገ ህይወቱ ነው የሚያስተካክለው እንዴ በዚህ ደረጃ ለምሳሌ ጠፍታችሁ ምሰሩ አብዛኛው ስራ ያጣችሁ ውቶቼ ለምን ውጡ ከምትሞቱ ለምኑና፣ አገሬ ለሀገሬ ያብቁኝ እባካችሁ በሉ ይሻላል። ያ ነገር ለምን ነገ ሌላ ሀገር ሄደሽ ኮንትራት ቤትሽ እርፍ ብለሽ እየሰራሽ ትማሪበታለሽ። ችግር ያስተምራል። ችግር ያላየ ሰው ችግር ከዛ በፊት እኮ ችግር ስላዩ ነው ስላላዩ ነው የሰሩበትን አለኬፋቸው ወደ ኢትዮጵያ እየላኩ ምን እያሉ አሁን ላይ ግን ጉልበት ሲያንሳቸው፣ አቅም ለመስራት ስልችችት ሲላቸው እኮ ነው ራሳቸው ለመጥፋት የሚያስቡት አይደለም። ስለዚህ ራሳችሁ ለማጥፋት ከማሰባችሁ ከቸግራችሁ፣ ስራ ከሌላችሁ ሚዲያ ላይ ወጥታችሁ እርዱኝ ስራ አጥቻለሁ ወይ ስራ ፈልጉልኝ፣ ወይም አዋጥታችሁ ለሀገር ያብቁኝ በሉ፣ ለምኑ። እራሳችሁ ከምታ ለምን ያልፋል፣ ሌላውን ደግሞ ይማራል። ወላይ በርካታ ኮሜንታተሮች እኔም ራሴ ላጠፋ ፈልጋለሁ ግን አልቻልኩም ብለው ያወራሉ ማለት ነው። ምን ማለት ነው? ጠላት፣ ማንም ሐቢብ ጠላትሽን አታስደስች። አንቺ ብትሞጪ ድብን በይ። ለራስሽ ጉዳይ በአናትሽ ተተከይ። ማን እነዚህ አሁን ፎቶ እየለጣጠፉ ያሉ ልጆች የቅርብ ጓደኞቿ የት ነበራችሁ? እቺ ልጅ ስራ ካጠች አሁን ላይ ስራ ተቆይታ ነበር ብላችሁ ሚዲያ ላይ ከማውራታችሁ፣ ትላንትና ስታለቅ ስትፖስት ችግሯን ቀርባችሁ ጠይቃችሁ ችግሯን አዋጣችሁ መቅረፍ ነበረባችሁ። ዛሬ ግን እሷ ራሷን አጥፍታ ስትሞር ስትገላገል፣ የእውነት አደረግሽ ነይ ከርታታዬ ነይ እያሉ ይበስታሉ ማለት ነው። አላህ ያንከራታችሁ እንሻለ ወላሂ እውነት ን እንደዚ ይነት ከእንደዚ ይነት ከክፉ ጓደኛ ላይ ይጠብቃችሁ ማለት ነው። ለእሷ አሁን ላይ ዘፈን ምን ማያረግላት? እሷም ተናግራለች ከመሞቷ በፊት ስለም ከሞትኩ በኋላ ቫይራል ስለሚወጣ ምን ሆና ነው የሞተችው ተብሎ አካውንቴ ስለሚጎረጎር ስለሚያድግ የሚቀበለኝ ሰው ብላ ተናግራ ነበረ ማለት ነው። የዚህ መብቴ ወንድ ከሆነ ለምሳሌ ለወንድ ብላችሁ እራሳችሁ የምታጠፍከን፣ በጣም ተሳስተሻል። ህይወት ይቀጥላል። ሐቢብ አንቺ ብትሞች ምንም እንደማያቀሽ አድርጎ ሌላ ሴት ጋር ይሄዳል። ገባሽ? ለወንድ ብላችሁም እራሳችሁ አታጥፉ። ከብዙ ዓመት በኋላ ደግሞ የሰራችሁበት ገንዘብ ቢጠፋም አታጥፉ። ትላንትና ብዙ ዓመት ሰርተሽ ያጣሽው ገንዘብ ዛሬ ሁለት ዓመት ብሰሪ ታገኘዋለሽ። ሁለት ዓመት ብሰሪ ማለት ነው። ገባችሁ? አውቃለሁ፣ ይደክማል። ብር ስትልኩ ቆጥቡ። ወደ ቤተሰብ ብር ስትልኩ ለራሳችሁ ቆጥቡ። በጣም ደስ የሚለው ጣዕሙን ቅመሱት። እስኪ ልጋብዛችሁ፣ ጣዕሙን ቅመሱት። ምንም አይነት የወጪ ብዛት ቢኖሩባችሁ የምሰሩበትን ብር ቢያንስ ዘጠና ዘጠኝ ፐርሰንቱ አስቀምጡት ኪሳችሁ ውስጥ፣ ኪሳችሁ ሞቅ ይበል። ሰው ብርስ ጠይቃችሁ የለኝም ውይ ደሞዝ አልሰጠችኝም ውይ ከሰጠችኝ እንዲያደርጋለሁ እያላችሁ እየቆጠባችሁ ላኩ ለቤተሰቦቻችሁ ሀያ ሺህ ብር የሚያስፈልግ ከሆነ አስራ አምስት ሺህ ላኩ። አስራ አምስት ሺህ የሚያስፈልጋቸው ከሆነ አስር ሺህ ብቻ ላኩ። አብቃቅለ ይጠቀሙ። አንቺ ኪስሽን ተስፋ ይሰጥሻል፣ ጉልበት ይሰጣል። ብር ኪስ የሰራችሁበትም ገንዘብ ኪሳችሁ ውስጥ ሲኖር ሞቅ ሲል ሞራን የልብ ልብ ይሰማችኋል። ግን የሰራ እኔ ስለቀመስኩት ነው ብር ሳባክንና ብር ትንሽ ጠርቀም ሳረግ የሚሰማኝን ስሜት ነው የምነግራችሁ። ብር ትንሽ ሞቅ ያለ ብር ሲኖረኝ ደስ ይለኛል። በቃ ህይወት ይጣፍጠኛል፣ ስራው ይጣፍጠኛል። ንቅትላለው ማለት ነው። ከዚህ በፊትም አንድ እህታችን እራሷን አጥፍታለች፣ ስራ አጣ ለብዙ ዓመት ቆይታ ማለት ነው። እህቶቼ ከኮንትራት ቤት አትጥፉ። አሁን ላይ አሁን ላይ አልቆበታል። ይሄ ጠፍተሽ የምትሰሪው ድሮ ድሮ ይሰራ ነበረ። ኮሮና ሄድ መጥቶ ከሄደ በኋላ ስራ ሁሉ ተበላሽተዋል። የብዙ ሰው ስራ ስለተበላሸ አሁን ላይ ብዙም ሰራተኛ የሚቀጥር ሳይሆን ራሱ የሚሰራ ሰው ብቻ ነው ያለው ማለት ነው። እባካችሁ እራሳችሁን አታጥፉ። ስለተቸግራችሁ ለምን ጎዳና ላይ አትወድቁም? ትነሳላችሁ። ህይወት ያስተምራችኋል። ምናልባት እኮ እናንተ እንድትማሩ ይሆናል ህይወት እዛች ቦታ ላይ ትላንትና ምሰር የነበርሽ ሰው ምትረጅ የነበርሽ ድንገት ብር ስታጭ ራሱን ለማጥፋት መሞከር የለብሽም። ለምን ብላችሁ እራሳችሁ የምታጠፉት? ገና ወጣት ነሽ፣ አንቺ ትወልጃለሽ። ደስታሽን እንኳን እኮ አልኖርሽው። የህይወትሽ ደስታ ሴት ማየት አለባትን? ደስታ እንኳን እኮ አላጣጠምሽም ውዴ። በጣም ብዙ በመከራ ውስጥም በጣም የሚጣፍጡ ነገሮች አሉ። ወደ እውነቴን ነው፣ እራሳችሁ አታጥፉ። በፍቅረኛ ምክንያት በማጣት ምክንያት እራሳችሁ አታጥፉ። በምንም ምክንያት እራሳችሁ አታጥፉ። ማሬ አታጥፊ። ብዙ የሚጠብቅሽ መልካም ነገሮች አሉ። ችግር ደግሞ በጣም ያስተምራል። ኦኬ ችግር ያልቀመሰሰ መቼም አይለወጥም። ይህ ስራ ሰው ሁኑ። ስራ ወዳድ ሁኑ። ስራ አትምረዱ። ብዙ ጊዜ ስራ እየመረጣችሁ ስራ እየመረጣችሁ ጃዛቤት ቁጭ ባላችሁ ቁጥር የስራ ወንያችሁ እየረገፈ ነው የሚመጣው። ዘው ብላችሁ ባገኛችሁ ስራ ግቡ። ምን አገባሽ? ተቀይራለች። ካልተስማማሽ ዘው እያልሽ ግቢ። በግሩፕም በምንም ካገኘች ማለት ነው። ወላምቴን ነው፣ ከልኩ አያልፍም። እቺ ዱኒያ ለፈሪዎች አትሆንም። እወዳቸዋለሁ። በቀጣይ አሪፍ ቪዲዮ እንገናኝ።